ታሪካችንን ግልጽ የምናደርግበት ይፋ የምናደርግበት እና በዛው ልክ የምንጠቀምበት ትልቅ ዘርፍ ነው። ያለንም ብቻ ሳይሆን የሌለን ጭምር የምንስልበት ነው። አንዳንድ ጉዳዮች በኪነ ጥበብ የሌሉ ነገሮች እንዳሉ ተደርጎ የሚሳሉበትን ነው የገጽታ ገጽታ የምናስተካክልበት ሁኔታ አለ። በክነ ጥበብ የሌለ ነገር ይሳላል። እንደዚሁ ደግሞ ለሀገር ገጽታ ለአካባቢ ገጽታ የምናውልበት ትልቅ ዘርፍ በመሆኑ ክነ ጥበብን ማሳደግ ተገብነት አለው። ከሁሉ በላይ ደግሞ ብዙ ብሔር ብሔረሰቦች ባሉበት ብዙ ማንነቶች ባሉበት ሀገር ላይ አንድነትን አብሮነትን ከመፍጠር አኳያ ከማስተሳሰር አኳያ የባህል ድርሻ የክነጥበብ ድርሻ በጣም ትልቅ ነው። ባህል ክነጥበብ፣ የቱሪዝም መስህብ ነው ማለት ነው። አንዱ ቱሪዝምን የምንስብበት ትልቅ ዘርፍ ተደርጎ የሚወሰድ ነው። ይህ ብቻ ሳይሆን ታላቁን ትምህርታችንን ጭምር የምንገነባበት ትልቅ መሳሪያ ነው ማለት ነው። አርቲስት ደገፋ ሳብር እባላለሁ። ከቀቤና ነው። እንግዲህ ከመጀመሪያ ጀምሮ ያው እየለፋን እስከዚህ እድሜያችን ድረስ አለ ከተሸለምኩባቸው ውጭ ሀገርም ብዙ ቦታዎች ከዩኒቨርሲቲም ተሸልም ያለው። የመጀመሪያ ግን ሽልማቴ በጣም ደስ ያለኝ አሁን ከአዲሱ ክልል ሲሸለም ደስ ብሎኛል። በጣም የዛሬው ልዩ አይነት ነው እንዲህ አርትን ሰብስቦ ሲሸልም ይህ እኛን ለወደፊቱ በአርት ስራ የሚያነሳሳ ውስጣችን ላይ ያረገዝነውን እንድናወጣ ያበቃል ሽልማት ይህ ነው። እሺ አመሰግናለሁ። ስሜ ስዑድ አብድላ እባላለሁ። ሰአሊ ነኝ። ጉራጌ ዞን ወልቂጤ ከተማ ነው ያለሁት። እንግዲህ ዛሬ እንደ ክልል የተሸለምኩት የእውቅና ፕሮግራም ላይ የተሸለምኩት ኩት ሽልማት ከሥነ ጥበብ ዘርፍ ጋር ባህል ላይ ከሰሯቸው ስራዎች አንጻር እሱ ታይቶና ውድድር ተደርጎ ለዚህ እውቅና የውቅና በቅቻለሁ። እኔ ከ13ና ከ14 ዓመት በፊት ጀምሮ ነው በተለይ በዚህ በጉራጌ ዙሪያ የነበሩ ያሉ የማረቆ፣ የቀቤና እና የጉራጌን ብሄረሰብ ባህል ታሪክ እሴትን በስነ ጥበብ ዘርፍ ለመግለጽ ቡሩሽ ከሸራ በማገናኘት የተለያዩ የባህል ስራዎችን፣ አውደራዎችን፣ ኤግዚቢሽኖችን አዘጋጅቻለሁ እና በዚህ ዘርፍ ብዙ ስራዎች መንግስታዊና መንግስታዊ ያልሆኑ ተቋማት ላይ እንዲሁም ሀገር ውስጥና ከሀገር ውጭ የባህል ስራዎች ተደራሹ የሆኑበት ሁኔታ አለ። ዛሬ ደግሞ በዚህ ልክ መንግስት ስነ ጥበብ እና ኪነ ጥበብ ክብር በመስጠት እውቅና በመስጠት ከፍ በማድረግ እንዲህ አይነት ጊዜ ላይ በመድረሳችንና እንደዚህ አይነት እውቅና በመሰጠቱ እጅግ እጅግ ደስ የሚል ነገር ነው። ከዛ በተጨማሪ ከደስታው ባሻገር ግን ትልቅ ኃላፊነትም ጭምር ነው ብዬ ነው የማስበው። ምክንያቱም በቀጣይ የሀገራችን ብሄር ብሄረሰቦች ባህሎች፣ ታሪኮች፣ እሴቶችን ማስተሳሰር ከሚቻልባቸው ቁልፍ መሰረታዊ ነገሮች አንዱ ስነ ጥበብ ነው። ይሄ ግልጽ ነው። ስለዚህ ስነ ጥበብ እኛ ሀገር ላይ በሰፊው አልተሰራበትም መሰራት አለበት ብለን እናምናለን። ከዛ ባሻገር ደግሞ ለእንደዚህ አይነት ጠቃሚ ጉዳዮች ስናውላቸው ለሀገር ገጽታ ግንባታ፣ ለማህበራዊ ህይወት፣ ለብዙ ነገር እጅግ አስፈላጊና መፍትሄም ይሆናል ብዬ አስባለሁ። እሺ እኔ ስምረት ሰለሞን እባላለሁኝ የመጣሁት ከግንባታ ነው። የተሸለምኩበት ዘርፍ ማዕከላዊ ክልልን በማስተዋወቅና ያሉትን ፕሮግራሞችን ከክልሉ ጋር በመተባበር አንድ ላይ በማዘጋጀት ዘርፍ ነው። ለስራ የሚያነሳሳኝ አሁን ስንሰራ ስንመሰገን ለሌላው ስራ እንድንበረታታ ያደርጋል። ያ ደግሞ እንደኔ በጣም ትልቅ ከዚህ በኋላ የክልሉን ኃላፊነት በተገቢ እንድወጣ ያደርገኛል። አካባቢው ላይ ያለውን ነገር በማስተዋወቅ ማዕከላዊ ክልል አዲስ ክልል ከመሆኑ የተነሳ አሁን ላይ ያሉንን ሀብቶችን በ ቱሪዝሙ በኩል አሳድገን ለሌላ አካባቢ በመሸጥ ያንን ሞር ከመጀመሪያው የበለጠ አሁን እንድሰራ ያደርገኛል። እና ቱሪዝም ምንድን ነው? ጥበብ ችግኝ እንደመትከር ነው። ችግኝን በየቀኑ ዋን እያጠጠን እየኮተኮትን እንደምናሳድገው እንደዛው፣ እኛ ክልሉ ቴንኪዩ ስለን ሞር እኛ እንድንሰራ ያበረታተናል ማለት ነው። ሳሮደን ኬሮ ይባላለሁ። የመጣሁት ከጉራጌ ዞን ባህል ኪነት ቡድን ውስጥ ነው የመጣሁት። እኔ የተሸለምኩት ቲያትርም ሰራለሁ፣ ድምፃዊም ነኝ። የባህል ድምጻዊ ነኝ። ያው በሁለቱንም አማክለው ነው የሸለሙኝ። ውዝዋዜም ሰራለሁ። ያው በመሸለሜ በጣም ደስ ብሎኛል። የበለጠ ኃላፊነት እንዲጨምርብኝ ነው የተደረገልኝ። በጣም ነው ደስ ያለኝ። በጣም አመሰግናለሁ። ሙልቀን ገዛኝ ይባላለሁ። መድረክ አስታወቂ ያው እንግዲህ ያለችን አንድ ሀገር ናት። በዚህ ባለችን አንድ ሀገር ደግሞ የጋራ ትርክት ፖዚቲቭ፣ የጋራ ትርክቶችን ከመሰረት አንገል ሰፊ የሆኑ ሀሳቦችን አጠር ባለ በሚያምር ቃላቶች በመግለጽ አንግል ትልቁን ኃላፊነት የሚጫወተው የበኪነጥበብ ባለሙያ ነው። ስለዚህ የጋራ ትርክት፣ የጋራ ሀገርን፣ የጋራ የሆነ መነሳሳትን፣ ህብረ ብሔራዊነትን ወደ ህብረተሰቡ ከማስረጽ አንጻር የኪነጡ ባለሙያ ኃላፊነት ትልቅ ነው ብዬ ስለማምን፣ እነዚህ ኪነጡ ባለሙያዎች ሁሉም በየዘርፉ መሸለሙ በየዘርፉ እንዲሰራ እንዲበረታታ ያደርጋልና። ስለዚህ ሌላሁን ሌላ ደግሞ የቤት ስራ ነው የተሰጠኝ። ምክንያቱም እውቅና ተሰጠኝ። እውቅና ለመሰጠቱ ምን ያህል ሰርቻለሁ ብዬ ራሴ እንድጠይቅ ያደርገኛል። ሰርቻለሁ ብዬ ሳስብ እንዳልሰራው የተሰማኝ ነው። አሁን እንኳን ፊሊንጉ ይቀረኛል። ብዙ መስራት እችልበት ምድሜ ላይ ነው ያለሁትና ስለዚህ ሌላም ተጨማሪ አሳይመንት ነው የሰጠን ክልሉ እና፣ ስለዚህ በሰፊ መስራት ይጠበቅብናል ብዬ አምናለሁ። እኔም አመሰግናለሁ።